ድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሂዷል። አለማወቅ አለመረዳት። ማን ነው ከእናንተ ውስጥ እናትን አቃሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ የእናት ፍቅር የሌለውም ያሰኘዋል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይል ልብ አድርጉ። አዲስ አማኒዎች ሁነው ብቅ ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። እንደገና በጦርነት ላይ ጦርነት፣ ይልቁንም የሃይማኖት ጦርነት እጅግ የከፋል። መንግስትም እንደ መንግስትነቱ እንደዚህ አይነቶችን እንዴ በግድ ከሳሽ መኖር አለበት እንዴ፣ በግድ አቃቢ ህግ መቆም አለበት፣ በግድ ጠበቃ መቆም አለበት። የሰው ክብር የሚነኩትን እኮ አጥፍተሃል አጥፍተሻል ተብሎ ማረም አለበት እንዴ! ህፃናት ይታረሙ ይል እንዴ የህፃናት ማረም ያኳል። ይሄ ነው እንዴ የኢትዮጵያ ቤተክርስቲያን ውለታ መልሱ። ማንን ተዋጋል? እጅ ዘርግታ ሁሉንም አማኝ በተቀበለች እንደ ዛሬው ትምህርት ቤቶች ሳይኖሩ ፊደል ባስቆጠረች ጊዜውን በላይ ማንም ማን ላያቆመን ላያስቆመን ወደፊት እንድንል እንገደዳለን። ከሃይማኖት ሌላ ምንም የለንም። ምንም ይምጣም። እባካችሁ ነገር አትጫሩብን። ከአደባባይ በዓልነት ወደ ቤት እንዲመለስ በክፉ ሴራና ምቀኝነት እዚህ ግቡ የማይባሉ ሕፃናት ገና ተወልደው ያላደጉ ሳይቀሩ ራሳቸውን ከመካሪ ካስተማሪ ገና ያለዩ አስተማሪዎቹ ነው የስድብ መለማመጃ አድርገዋት ቤተ ክርስቲያኒቱን ስም ሲሰጧት እናያለ። ሁላችንም ድርሻ ድርሻችንን ይዘን ከሰራን ሀገራችን ሰላም ይኖራታል። የብፁ አባታችን ብራኬ ለሁላችንም ይድረሰን። ኦርቶዶክስ ሀገር ናት እያላችሁ ኮሜንት ላይ ጻፉ። በነፃ ምድራችን በጋራ ሀገራችን በጋራ ልንኖር ይገባናል። ከዚያም በላይ እኮ ካልንማ እኛ ኦርቶዶክሳውያን እኮ መቼም ዘመን አረጀ እና የኢትዮጵያ ቤተክርስቲያን ውለታዋ ተረሳ እንጂ ይሄ ነው እንዴ የኢትዮጵያ ቤተክርስቲያን ውለታ? መልሱ ማንን ተዋጋች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 አባ ሕፃን ደግሞ ያው ተናግረው ነበረ። የተናገሩትን ደግመው ነው ያስላሷቸው፣ የተፉትን አስላሷቸው ነው የሚባለው። እንግዲህ እንሳቸውን አስገድደው መልሰው ሌላ መግለጫ እንዲሰጡ እንዳስደረጓቸው መረጃው እየደረሰን ነው ያለው። አባ ሕፃን መጀመሪያ ላይ የተናገሩትን ሁላችሁም ታውቃላችሁ። በጣም እያለቀሱ ስለሆነው ነገር በጣም ተከፍተው ነበር መግለጫ የሰጡ የነበሩት ወይም ደግሞ ሚዲያው ላይ ቀርበው ሀሳባቸውን የሰጡት ግን በማግስቱ ደግሞ ይቅርታ አስባሏቸው። ይሄንን እኔ ለእሳቸው አላዝንም። ምክንያቱም እሳቸው አባት ናቸው፣ መነኩሴ ናቸው። በቃ ዓለም ተተው ሄዱ ናቸው ስለበጎቻቸው ስለኛ፣ ስለ ልጆቻቸው ብቻ የሚገዳቸው ስለሆነ ሞትም ቢሆን መቀበል መቻል ነበረባቸው። አደለም እስር ታስረው ነበረ፣ አደለም እስር ሞትም ቢሆን መቀበል መቻል ነበረባቸው ስለ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋህዶ ልጆች፣ ይቅርታ ይቅርታ ይቅርታ። ነጋሽ ወንድሜም ይቅርታ ከልብ ይቅርታ አድርግልኝ። የስራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ። ራሱን ለሀገርና ለወገን የህይወት መስዋዕትነት እየከፈለ ባለ የወታደር ዩኒፎርም፣ እንዲሁም በፕሮቴስታንት እህት ወንድሞቻችን ቤተ እምነት ውስጥ በመሆን ሰሞኑን ትፈነዳለህ፣ ትሞታለህ የሚል ዛቻን ያወጣ የነበረ አንደበት ዛሬ ከቅድስት ቤተ ክርስቲያን ስወጣ ለይቅርታ ተዘርግቶ አየሁት። ወንድሜ የሚገልም የሚያደንም የድንግል ማርያም ልጅ መድኃኔ ዓለም ነው። እነሆ ትላንትና ትሞታለህ ትገደላለህ የሚል አንደበት ዛሬ በፍቅር የእውነት ከሆነ ስለ ይቅርታ ከተንበረከክ ይቅር የሚለው መድኃኔ ዓለም ነውና እኔ ለድንግል ማርያም ልጅ ሁሉን ሰጥቻለሁ። ይቅርታዬም ከልብ ይድረስ። ታዲያ ይሄንን ስል ቅድስት ተዋህዶ የነገረችኝን ቅዱስ መጽሐፉ ያስተማረኝን ይቅርታህ እነሆ ከልቤ ካለህበት እንዲደርስ ሰድጃለሁ። እንኳን አደረሰህ ማስተር ጸጋይ። ወደፊትም ቢሆን ከእንዲህ ያለ ሁኔታ ድንግል ማርያም ትጠብቅህ። አሁን እየሰማችሁ ነው። ልብ ብላችሁ ስሙ። ይህን ልሳን ሰምታችኋል። መንፈስ ቅዱስን መስሎ የሚያወራው ይሄ የእባብ ልሳን ነው። ሰላም፣ እንዴት ናችሁ? በያላችሁ በሰላማችሁ ብዙ ይበል። እንኳን ለብርሃነ መስቀሉ በሰላም በጤና በፍቅር አደረሳችሁ፣ አደረሰን። እንዲ ምንድን ነው ምን? ኧረ እባካችሁ እባብ ልቀቁት፣ ልቀቁ። ኧረ እባካችሁ እባቡን ልቀቁት። ላይፍ ላይም እባቡ ተቀጠቀጠ። እንደዚህ አዳራሽ ላይም እባቡ ተቀጠቀጠ። እባቡን ተው፣ እባቡ ራሱ እባካችሁ ተውኝ። እኳን እስኪ ተውኛል። ደስ ሲላችሁ በቂት ታስገቡታላችሁ ደስ ይላችሁ እንደዚህ ባፍሽ ገብቶ ትላለ። ዛሬ ደግሞ ደስ የሚለው ልሳኑ ራሱ የእባቡ ነው አለ። ከእባብ መንፈስ ነው እንጂ ልሳን ከእግዚአብሔር መንፈስ አይደለም አለ። አርጋ ዱላ አርጋ። እንዴ እስኪ ለቀቀ። እስቲ ከገባ ወጣ እንደገና ከባብ ተቀጠቀጠ። ውጡ እስቲ፣ ሁሌ ባብ ላይ ናችሁ። እምዬ ኦርቶዶክስ ዛሬ እኮ ብርሃነ መስቀሉ ነው ብለሽ ቀምረሽ ባትነግሪ ኖሮ በነዚህ ባብ ተቀጥቅጬ ነበር። ሰላም ቤተሰቦች፣ እንደምናላችሁልን አንድ በኢየሱስ ክርስቶስ ስም የተሸፈነ የቃልቻ መንፈስ አይተነመጣልን እስከዛ ድረስ እናንተ ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉልኝ። ስሙ ኢየሱስ ነው ግን ቤቱ

የኢየሱስ ስም የተሸፋፈነ የቃልቻ መንፈስ ወጋው። እነዚህ ሰዎች በእርግጠኝነት ሽሮ በቅቤ እንኳን ከበሉ አለበው፣ 2015 2016 ይሆናል። ሽሮ በቅቤ እንኳን ከበሉ ቅቤውን ደፍታ በማን ስም ላሻገራች ያለች ተመልክስ። ቅቤ ደፍታ፣ ከዛ በኢየሱስ ደም አሻገራችኋል። ቅቤው ምንድን ነው? የኢየሱስ ደም ምንድን ነው? ምኑን ከምኑ ነው የምቀላቅሉት? እነዚህ ናቸው የቅዱሳንን ስዕል የሚያግፋፉብ እነዚህ ናቸው ታቦቱን ጣዖት የሚሉ። እነዚህ ናቸው ወንጌል ሊሰብኩ እያደባባዩ ጆሮውን የሚያደነቁ። ኢየሱስ ጌታ ነው እያሉ ነገር ግን ቸርቻቸው ውስጥ ቅቤ ደፍተው ወደ ልምላሜ ተሻገር፣ ወደ ማግኘት ተሻገር። ምንም ልምላሜ የለም። ምንም መሻገር የለም። በቃልቻ መንፈስ የምትሻገረው ምንም ነገር የለም። እንዴት ሰው ቅቤ ይሻገራ? በዚህ ዘመን አያችሁ፣ ኢየሱስ የሚለው ስም ሽፋን ነው። የክርስቶስ ኢየሱስ ደም መሸፈኛ ነው። እነዚህ እኮ ናቸው ኢየሱስን አታቅም የሚሉ የቅዱሳን የጻድቃን የሰማዕታትን ቃል ኪዳን የሚያፋፉት። እነዚህ ናቸው ድርሳናትን ገድላትን የሚያንቋሸሹብህ። እንዲህ ይህ እኮ ጠንቋይ እንኳን አደረገውም እኮ። ቸርች ውስጥ ቅቤ እየደፉ ቅቤ እየረገጡ ወደ ልምላሜ ታልፋለ፣ ወደ ማግኘት ታልፋለ። ምንም ልምላሜ የለም፣ መድረቅ ነው ያለው። ምንም መሻገር የለም፣ መቆም ነው ያለው። ቅቤ እየደፋችሁ ሰውን ወደ ቃልቻ መንፈስ አረ፣ ባካቹ ባካቹ፣ አረ የዚህ ህዝብ ጉዳይ እንደ በሚታየው አካል ይታይ። አረ ህዝብ ወዴት እየሄደ ነው? ጭራሽ ቂቤ እየረገጸ እጎ ላይ እየተንከባለለ ባይብ እየታ መቼ ነው አይኑ የምትቀቡት? አይ ውስጥ ችግር የለውም። የላሟን ካካ እንዳትቀቡ ስም የምፈራው። እንኳንም ኦርቶዶክስ ባለማዕተብ ሆንን። የማንም እብድ ቅቤ የረገጠ በኢየሱስ ደም አሻግራችኋለሁ። መጀመሪያ ይሄ ምን መርገጥ እንዳለበት የማያቅ ህዝብ፣ አንተ መተረሪ ወንጌል አሰብከኝ። መጀመሪያ ቅቤ የሚረግጠውን ትውልድህን አድን። መጀመሪያ ለእኔ ወንጌል ልትነግረኝ ለእኔ የቅዱሳን ስዕል እንደማያስፈልጉ ልትሰብከኝ ለእኔ የቅዱሳን የጻድቃን የሰማዕታትን ገድልና ድርሳናት አያስፈልግም ብለህ ከመስበክ በፊት መጀመሪያ ትውልድን ቅቤ የሚረግጥ ትውልድ፣ ወተት የሚለቀለቅ ትውልድን መጀመሪያ አድን አድን። መጀመሪያ ትውልዱ ወደኋላ እየሄደ ነው። ትውልዱ ወደኋላ እየሄደ ነው። ጭራሽ ቅቤ እየረገጡ በኢየሱስ ደውኖ ማሻገር ወገን ወገን፣ እንጸልይላችሁ በእውነት ልናዝላችሁ የሚገባው ይሄ ሕዝብ እርገጥ የተባለውን ይረግጣል። ነገ ጠዋት ደግሞ እበትና ኩበት እየረገጣችሁ እንዳመጡ